ሰላም ጤና ያስጥልኝ። ውድ እህት ወንድሞቼ በድጋሚ በአዲስ ቪዲዮ መጥቻለሁ። በጣም በጣም በጣም ደስ ብሎኛል። እንኳን ደስ አላችሁ። በጣም ደስ የሚለው የናቲ በህይወት መገኘት ዛሬ ትልቅ ደስታችን ነው። በጣም ከሚገባው በላይ በጣም ደስ ብሎኛል። በእርግጥ ምህት ወንድሞቼ በየጊዜው ቶልቶሎ እየመጣሁ አይደለሁም። በቪዲዮ ላይ እየጻፋችሁልኝ ነው፣ እረዳለሁ። ቶልቶሎ ያልመጣሁበት ምክንያት ነገሮቹ እየበዙ መጡ፣ በቃ በጣም ጭንቅላት የሚረብሽ ነገር ነው። አሁን ጊዜ የሚታየው በየቪዲዮ ላይና እያንዳንዱ ገብቼ አስተያየት ብሰጥ ግን ደስ ይለኛል፣ ግን በቃ ከአቅሜ በላይ ሆነ። በእውነት ነው የምላችሁ በቃ ከእናንተ ጋር ሸር ማድረግ እፈልጋለሁ ሀሳቤን ያው፣ የእናንተንም ሀሳብ ሳነበው ደስ ስለሚለኝ። ግን አሁን ነገሮቹ በጣም እየበዙ መጡ፣ እየበዙ መጡ። በጣም የደነገጥኩበትን ባለፈው ነግሬያቸዋለሁ። ዘሌ ፊት ለፊታችን ጅብ ሆኖ ሲቀየር ሳየው በጣም ያ ድንጋጤ፣ ነገሮቹ ሁሉ በዛ ድንጋጤ እንደደነሰ ውስጥ አሁንም አልተሻለኝ ማለት ትችላላችሁ። የማያቸው ነገሮች ሁሉ ከዛ በኋላ በቃ ብዙም ሊያስደንቁኝ አልቻሉም። አይገርምም? በጣም ብዙ የንጉስ ሚዲያ እዛ ሲነክ ተነክሶ ሆስፒታል መግባት፣ አሁን ደግሞ ጎጆ ቲዩብ ሚኪ እንደዛ ሲሆን ነገሮቹ በቃ ፈዘዝኩኝ። አላቅ ምን ምን ማለት እንደሚችለው በቃ እንዴ ጉድ የሚለውን ነገር ራሱ በቃ መድ የሆነ ቦታ እንደ እንትን እነግራችሁ የሆነ ቆሻሻ ቦታ ስትገቡ፣ የሆነ ቆሻሻ ሽታ ያለው ቦታ መጀመሪያ ስትገቡ ነው እንጂ ከዛ ከገባችሁ በኋላ እንትኑ ሽታውን ትለምዱታላችሁ። እንደዛ መሰለኝ። በቃ አሁን አእምሮዬ በቃ ደነዘዘ። ነገሮችን የምቀበልበት ሁኔታ እንደ ድሮው ላይ ሆንልኝ ቻል በቃ ስላችሁ ተቀብዬዋለሁ። ትክክል ነው ብዬ አይደለም ግን አእምሮ ማገናዘብ ስለ ሀገሬ ላይ ያለውን ነገር ማገናዘብ ደከሜ፣ በቃ ደከሜ። በእውነት ነው ምላችሁ። ግን ዛሬ የመጣውበት ደግሞ ዛሬ የመጣሁበት እንግዲህ እንዳያችሁት በቃ ትልቁን ትልቁን ስኬት ያደረጉበት ልውል ወንድማችን እንድ ዘሌ ወንድማችን ዛሬ ትልቅ ስኬት ያደረጉበት ብዬ የማስበው የናቲን በህይወት ማግኘታቸው ነው። ትልቁ ትልቁ ትልቁ ትልቁ ተስፋቸው የነበረ እሱን በህይወት ማግኘት ነው። በቃ በህይወት አግኝተውታል። ለዚህም ደግሞ ሁላችሁም የእነሱ ተከታዮች ሁላችሁም ኢትዮጵያ ንጹህ ወገኖች የሰው ጉዳት የሚሰማችሁ ለሰው የምታስቡ በሙሉ እንኳን ደስ አላችሁ ለማለት ነው። ይሄ በቃ ይሄ ደስታዬ አሁን ያለሁበት ሁኔታ ለቪዲዮ ባይመችም፣ በቃ ደስታዬን ለመግለጽ ነው የመጣሁት። ወንድሞች ከሚገባው በላይ በጣም ደስ ብሎኛል። በእርግጥም መስፍንም ሊይዙት በጥቂት እንዳመለጠው በዚህ በለት ሁለት ሰምተናል፣ በልዑል በለቀቀውም ቪዲዮ አይተናል። ወንድማችን የሁለተኛው የንስር ዐይን ሁለተኛው የዩቱብ ጀግናችን ቴዎድሮስ ያው እንዳለውም ደግሞ በአይኑ አይቶታል። ግን ደግሞ ሌላው ደግሞ ወንድማችን በነሱ በወሰሩት ወንጀል ተጎድቶ ስለነበረ እሱን ለማዳን ብለው መስፍን የቀንጅጉን ሳይዙት ቀርተዋል። ግን ይሁንና እህት ወንድሞች እዚህ ላይ እነሱም እንደተናገሩት ትልቁን ትልቁን ነገር ከኋላው ጥሎ የሄደውን የወንጀሉን የሚሰራበትን ዶኩሜንቶች ምናምን ይዘዋል። ስለዚህ ዞሮ ዞሮ ዛሬ እሱን በመያዝ ባይሳካላቸውም የእሱ ሁለተኛ አካል የሆነውን ኮምፒውተሩን የሚጠቀምበትን አገልግሎት የሚሰጡበትን ነገሮች በመያዛቸው ሁለተኛ ስኬት ነው ብዬ ማምነው እና በዚህም ደግሞ እንኳን ደስ አላችሁ ማለት እፈልጋለሁ። እህት ወንድሞቼ በቀደም ለት ከሁለት ቀን በፊት በተለቀቀው ቪዲዮ ላይ አቶ ተመስጊን ሲያዙ በጣም የሚገርም ነው። በጣም ከሚገበረው በላይ ሚስታቸውን ህይወት አጥፍተው በነፃነት ይኖራሉ። ጊዜው አጋለጣቸው እንጂ አይምሯቸው ግን አልወቀሳቸውም ነበር። በጣም ይገርማል ለአቀራረባቸው የሰውን ልጅ እንግዲህ የሰውን ልጅ አግተው እያሰቃዩ በዛ ሁኔታ ላይ ያሉ የእሳቸውን ልጆቹ ግን እንዳይጎዱባቸው ልጆች እንኳን የሉም እስከ ማለት ልጅ የለኝም እስከ ማለት ደርሰዋል። ያው ለሎ ወንድማቸው ቀድሞ ከሳቸው ቀድሞ ስላጠራ ነው እንጂ እሳቸው ድርቅ ብሎ ልጅ የለኝም ብለዋል። ለልጆቻቸው እንደሚያስቡ ሁሉ እንዴት ለሌላው ሰው ልጅ አያስቡም? እህት ወንድሞች፣ እኔ ግራ ገባኝ እንዴ! እንዴት ነው የሰው ልጅ ለራሱ ላይ መደረግ የማይፈልገውን ነገር እንዴት ነው በራሱ በሌላ ሰው ላይ የሚፈጽመው? አይገርማችሁም? ይህንን ነገር እንዴ የእሳቸው ልጆች እንዳይጎዱ ፈልገው ከመስፍ እንደብቀው ወይም ከሌላውም ሰው ሊሆን ይችላል። የሌላን ሰውን ግን በእንደዚህ አይነት በግፍ በማሰቃየት የሚኖሩ ምን አይነት ዝቃጭ አይምሮ ያላቸው ሰው ናቸው? ሲያቸው ትልቅ ሰው ናቸው። ሁለተኛው የቀንጅብ ተመስገን፣ በጣም በጣም የሚያሳፍር ነው። እኔ በእውነት ነው የምላችሁ፣ እንደ አንድ ኢትዮጵያዊ በጣም ነው የሚያሳፍር ነው። ይህንን እንደዚህ አይነት ሰዎችን ኢትዮጵያ አፍርታለች ማለት ነው። አሁን በስተዋለ ነገሩ እንደሰማችሁት እንደሆነ ደግሞ ቴዎድሮስ ወንድማችን ዛሬ ሲናገር ብዙ ወንጀሎችን ብንይዝም የቀን ጅቡ መስፍን ሌላ ወንጀለኞች የሚሰሩትን ከመኮትኮት ወደኋላ ይልም ብሏል። እውነቱን ነው። አሁንም ደግሞ ብዙ ሰዎች አሉ ከሰው ህይወት ይልቅ ገንዘብን የሚመርጡ ስለዚህ ይሄ ሰውዬ ሌላ ወንጀለኞችን እንደዚህ እንደ አቶ ተመስገን ያሉ በቃ ህሊናቸውን የሳቱ ሰዎች ያፈራል ማለት ነው። እንደዚህ ያደርጋል። ሌሎችንም እንደሚያፈራ መቼም እርግጠኛ ነኝ። እነዚህ አቶ ተመስገን የሚባሉ ሰውዬ እንግዲህ የመስፍንን ወንጀል ከመስፍን ጋር ስታደርግ አይቼ ነው ምናምን የገደልኳት ብለዋል። በእርግጥ ይሁንና ያኛው የጓደኛቸው ወንጀል መስራቱን እያወቁ ምናልባት አስገድዷት ነው የሚለውን እንኳን ጭንቅላታቸው ላይ አልፈጠረባቸውም። እንዴት ይገሏታል? እንዴት ህይወቷን ያጠፋሉ? እቺ ሰው ተገዳ ነው፣ ሴት ነው፣ ተገዳ ነው የሚለውን ነገር እንኳን ማገናዘብ አልቻሉም። እሳቸው ተገዳው አይደለም እንዲህ ስራ የሚሰሩት ያሉት እንዳነጋገራቸው ከሆነ እህት ወንድሞች፣ ምንድን ጉድ ነው? ምንድን ነው? አይምሮ ላይ ሰው እንዴት ነው? እንዴት ብዬ ነው የምለው እንዴት ነው ሰው ማገናዘብ የጠፋው? እንዴት ነው አይምሯቸውን በትክክል መጠቀም ያውቃታቸው? እንዴት ምን አይነት ጉድ ነው እንዴ! ነገሮቹ በዙ በዙ። በቃ ጭንቅላታችን ደነዘዘ እኮ በናታቸው በእናታቸው ደነዘዘ። በጣም የሚገርም ጊዜ ሆነ በቃ፣ በጣም የሚገርም ጊዜ በቃ። ነገሮቹ እየተወሳሰቡ እየተወሳሰቡ የተወሳሰቡ። ልክ አሁን ለምሳሌ በዚሁ ላይ ልግለጸውና፣ የነበልባል እናት እነዛ ትልቅ ሴትዮ የእሳቸው መጠለፍ ምንኛ ነው? ከዛ ተማዞ ተማዞ ሲሄድ ምንድን ነው የሆነው? አንድ እህት ለወንድሟ ይህን ያክል ኃጢአት መስራት በወንድሟ ላይ ንብረቱን ወስዳ መንብላ መንብላ እንደዚህ ማሳበድ፣ ኧረ ጉድ ነው። ኧረ እህት ወንድሞቼ፣ በዚህ ህይወት ላይ ማንም መቶ ዓመት የሚኖር የለም። ሁሉም ጥሎት ነው የሚሄደው። አንድ መጠቅለያ ሳጥን ራቁት ነው የሚገባው። ምንም የሚያዝ ነገር የለም። ስንሄድ እኛ እና ስራችን ብቻ ነው ለፈጣሪ የሚቀርበው። እረ፣ ወዴት እየሄዳችሁ ነው? ወዴት ነው የሚካሄደው? እኔ የሀገሬ ሰው እንዴት ነው ነው የምላችሁ እንዴ እንግዳ ሲመጣ አልጋ ያለው ከአልጋ ወርዶ መሬት እየተኙ ከሆኑ እንግዳን አክብረው አልጋ ላይ የሚያስተኙት እኔ ወገኖች ብዬ የማስበው እንዴ፣ እህት በወንድሙ ላይ ወንድሟን አሳብዳ ሜዳ አስጥላ ዘና ብላ በልጇ ና ክባሏ፣ ምን አይነት አይምሮ ብሽቅ የሆነ ሰው ነው ያለው ኢትዮጵያ ላይ። እህት ወንድሞች፣ እያንዳንዱ የማየው ነገር በቅ ራሴን እየጎዳኝ ነው። እህት ወንድሞች አላይም ለማለትም ደግሞ አልቻልኩም። ያሳስበኛል ነገ ከነጎዳ ልጆቼን ይዤ ዘና ብዬ እኖርበታለሁ የምለው አገሬ ነው። መጨረሻ ዞሮ ዞሮ ከሀገር ነው መች እንዴ ሂዶ ለማየት እንኳን ለመጠየቅ እኮ የምፈራው ሀገር ሆነ። የሚገርመው ነገር እንግዲ እንግዲህ ይሄንን አገር ውስጥ ያላችሁ ላይሰማችሁ ይችላል። ያው ልቅድም እንደተናገርኩት ሽታው ላይ ያለው ሰው እዛው ሽታውን ይለምደውና ምንም አይመስለውም። ወጣ ያለው ሰው ግን ከውጭ ሲገባ ሽታው ወዲያውኑ ጎልቶ ይሰማል። እንደዛ ነው አሁን ለኛ ለውጭ ላለኖች የሚሰማል ከውጭ ስላለ ነገሮቹ የሚደረጉት ነገር ሁሉ ጎልቶ ነው እየታየን ያለ ነው። ይህት ወንድሞቼ ፍራቻ ፍራቻን የለቀቀብኝ ማንንም ሰው እንዳላ ምን ያደረገ በቃ እንዲህ የንስር ዐይን አክስት። እንግዲህ አክስት ማለት ምን ማለት ነው እና ሁለተኛ እናት ማለት ነው። አሳልፋ የሰጠች ይህን ሁሉ ሴራ የምታስርበት እህት ወንድሞች ኧረ ምን ጉድ ነው! በእውነት ነው የምላቸው። አንዳንድ ጊዜ በቃ መናገር ያከብደኛል። ምን አይነት ጊዜ ነው! እንግዲህ አክስት ማለት እናት፣ ሁለተኛ እናት ናት። እንደዚህ አሳልፋ ምሰጥ፣ ለገንዘብ እንደ አስተማሪ፣ ትክክለኛ አስተማሪ እኮ በቃ ምስጋና ይበቀዋል። እኔ ጥሩ ዜጋ ማውጣት ትልቅ ነገር ነው በፈጣሪ ያገኙታል። በዛ ላይ ደግሞ በቃ ተከፋይ ናቸው። ባላቸው በአቅማቸው መኖር መቻል አለባቸው። ከፍተኛ ኑሮ ለመኖር ብላ የዚህን ልጅ ሕይወት ልታጠፋ የተዘጋጀች የምታቀናብር አክስት፣ ወንድሟ ሜዳ አሳብዳ የምትጥል እህት፣ እህት ወንድሞች በጣም ያሳስባል። እረ በጣም ያሳዝናል። ሀገራችን እየሆነ ያለው በጣም ነው የሚያሳዝነው። ሰው ወደ ጅብ የሚቀየረው በዛ ያላበደው እንኳን እያበደበት ሀገር ሆነ ምንድን ነው ዛ ላይ የተለቀቀው መንፈስ ምንድን ነው? እህት ወንድሞች፣ ሌላው ደግሞ እንግዲህ እህት ወንድሞቼ እንዳየ ነው እንደሰማ ነው። በዚህ በወንጀለኛው አንድ ወንድማችን ተጎርቷል፣ ትከሻው ላይ በጥይት ተመቷል። በዛም ምክንያት እንግዲህ ልዑል የሱ ወንድሜ ነው፣ አጋሬ ነው ያለውን ካሜራማኑን ስራ እንደሚያቆም ነግሮታል። በእርግጥም እንደ ቤተሰቡ ሆናችሁ ብታስቡት እኔም እንደ አንድ እናት ልጄ ላይህን ቢደርስ በእርግጠኛ ነኝ። ይህን ነው የምለው፣ ይህን ነው ጫና የማደርገውና ያንን እንረዳለን። ወንድሙም ደግሞ ፈጣሪ ብሎ ቶሎ ምረት ሰጡት፣ ወደ ጤና ሙሉ ጤናው እንዲሆን ጸሎታችንን እኔም እናንተ ምንድናደርግለት? በዚህ እየጠየኩኝ በዛ ላይ ደግሞ እስኪ እያንዳንዳችን ገብተን በአስተያየት፣ እርግጠኛ ነኝ አስተያየት ያነቡታል ቤተሰቦችም ሆነ ወይም ደግሞ እናቱ ባታነብ ካሜራማኑም ወይም ወንድሙም ሊያነበው ስለሚችል፣ ጀግና ምንጊዜም ወደ ኋላ አይልም። እናንተ ጀግኖች ናቸው። የጀግና መሞት የተወደደ ነውና በቃ ይህን ነገር አስቦበት ከልዑል ጋር ተመልሶ ከልዑል ጋር እንዲቆም ለምን ለጠላቶቹ ደስ እንዳይላቸው፣ ይህንን ላደረጉት ወንጀለኞች የእነሱ መፈራረቅ መፈረካከስ ይፈልጉታልና ይሄኛው ነገር እንዳይሆን ወንድማችንን ብንለምነው ብን ነውስ ነገሮቹ ያሉት የተጎዳው ወንድሙ ቢሆንም ነገሮቹ ተደጋጋሚ ነገር ቢመጣበትም በህይወቱ ላይ ግን ፈጣሪ የሚነጥቅ ህይወትን ፈጣሪ ብቻ ነው፣ ማንም ሰው ስላልሆነ በዚህም ደግሞ ህው አሳይቷል። ፈጣሪ ሕይወቱን አትርፎታል። ለምን ሞት ያለች ያለው ቀን ስላልሆነ ማለት ነው። እና ይሄ ለማንኛውም ወደ ወንድሙ ተመልሶ አስቦበት ከወንድሙ ጋር እንዲተባበር። ምንችል ቢሆን እያንዳንዳችን ሀሳባችንን ብንሰጠው እሱ ጀግና ነው፣ ወንድሙ ጀግና ነው። የጀግና ልብ ቶሎ አይሰበርም እና ይህንን ብናድርግ ት ወንድሞቼ በዚህ በቃ ጠይቃቸዋለሁ። ይህን ነገር ብታደርጉ ምን የምማደርገው ነው። ግን እንደነገርኳችሁ ከዚህ በፊትም የብዙሀን ድምፅ የሚመሰለ ነገር የለምና ሁላችንም እንደዛ ብንልና ልጁን ብና ብንአበረታታው ብዬ አስባለሁ እና እስኪ እናንተስ ምን ትላላችሁ በዚህ ሁኔታ ላይ ሌላው እንግዲህ ሌላው እንግዲህ እህት ወንድሞቼ በቃ ሁሌም እንደምንለው አሁንም እህት ወንድሞቼ ብላችኋል ፖሊስ እነሱ ጋር የሚከታተል ከሆነ ከነሱ ያጣራ እነሱ ጋር ቁጭ ብሎ አሁንም ወሬ የሚያቀብላለ ልንገራችሁ በጣም አሁንም ቢሆን አላጣራም። አንድ ሰው ተገኝቷል፣ ግን አንድ ብቻ አይደሉም። ከሱ ጋር የሚሰሩት ከወንጀለኛው ከቀንጅቡ መስፍን ጋር ከሱ የሚሰሩት አሁንም ብዙ ናቸው። ለምን ብልትሉ፣ ወደ ተመስጌን ጋር ሲሄዱ ቀድሞ ደርሶታል። የቀንጅቡ ሁለተኛው ቀንጅቡ ተመስጌን ሲናገር ምንድነው እዚህ ነበር ሁለት ቀን አሁን ብድግ ብሎ ሄደን ያለው ያ ማለት ሪፖርቱ ደርሶታል። እነሱ ወደዛ እንዲሄዱ እህት ወንድሞች ተቀብሏል። ሌላው ደግሞ እነ ዘሌ ሲሄዱ ናቲ ያለበት የተባለበት ቦታ፣ አሁንም ደግሞ ያችን ልጅ የተጎዳች እሷ በራሷ የተጎዳች ልጅ እዛ ቤት አስቀምጦ ልጁን አውጥተውታል። ተመልከቱ። አሁንም እዛ ጋር ሪፖርት የሚያደርሳቸው ሰው አለ። ሌላው ደግሞ ይህ መጨረሻ ላይ ወንድማችን በጥይት የተመታበት ምክንያት እነሱ ከበው፣ እነ ቴዎድሮስ ተከበው ከውጭ ነው እየጠበቁ ነበልባል የእሱ ቦዲጋርዶች ናቸው። በሩን ከፍተው መጀመሪያ ጥይት የተኮሱ ተመልከቱ። እንግዲህ መምጣታቸውን ስለተረዱ ወደ እነሱ መድረሳቸውን ሪፖርት ተደረሳቸው ወንድሞች። ስለዚህ ወይም እንዳሉት እንዳላችሁት እናንተ ማስተያየት ስሰጡ ከነሱ ጋር የሚከተሉ ካሉ ፖሊሶች እየመጡን ነው ብለው ነግሯቸዋል። ወይም ደግሞ አሁንም ደግሞ ከነሱ ጋር የሚሰራ ሰው አሁንም አለው ሪፖርት የራሱ የልዑል ወንድሜ ከሚላቸው አሳልፎ ይሰጡታሉ። መቼም አሁንም ቢሆን መጣራት አለበት ብዬ ነው የምለው። ምናልባት እንደዚህ እንዳለው እንግዲህ እዛ ኮምፒውተር ላይ ከሚከፍላቸው ደግሞ እስከ ሪፖርቱ ምናምን ስለሚኖር ከዛ ላይ ይጋለጣል። እህት ወንድሞች ታዩታላችሁ። ሁሌም እኔ ይህን ቪዲዮ መስራት ከጀመርኩ ጀምር ደግሜ ደግሜ የምናገረው ሲሄዱበት የሄዱበት ምክንያትና የሚያመልጣቸው መጅ እንትኑ በጣም ያስታውቃል። እና አሁን ደግሞ በተከታታይ እነ ቴዎድሮስ እኮ ሂደው ግቢውን ከበው ነው እንጂ ኃይል እየጠበቁ የነበረ በሩን ገፍተው አልሄዱም። እነዛ ናቸው ከውስጥ መምጣታቸውን መከባባቸውን ስለገቧቸው ነው ወጣው ገባችሁ አያችሁ? ይሄንን ያክል ነው ለሱ፣ እጁ ረጅም ነው የተባለ የዚህን ያክል ነው እሱ እንትኑ መስመሩን የሰደደው። ሁለተኛው መንግስት፣ እና በዚህ ላይ እንግዲህ መንግስት፣ እኔ ምን ማለት እንደሆነ አላቅ፣ ይሄ ሰውዬ። ለማንኛውም ግን ብዙ እጅ ያለው እውነት ነው፣ ብዙ እጅ አለው። እችን የመሰለች ጠበቃ ጠበቃ የአገር የወገን ተቆርቋሪ ትሆናለች የተባለችን ጠበቃ እሷም ወንጀለኛ ሆና በትክክል ስትናገር እንደሰማችሁት፣ አዎ ናቲን አስረነው ከነበርንበት አያችሁ፣ ቃላቷ አስረንበት ከነበረው ቦታ ሰብሮ አምልጧል። እሷም ራሷን እዛ ላይ አቀላቅላ የተናገረች በዚህ ንግግሯ ታዳምጦታላችሁ። ለቀዋለሁ እንትን አስረነው ከነበረበት ቦታ ብላ ተናግራለች። እሷንም ራሷን አስጨምራል። እንግዲህ ይህንን ነው ምለው ይሄ ሰውዬ ሁለተኛ መንግስት ነው ያላዘው። ማን አለ እንግዲህ? የከተማዋን ከንቲባም ሳይዛት አይቀርም። ለምን በየቦታው ቤት አለው፣ ማንም ሊቆጣጠረው አልቻለም። እና ይሄ እህት ወንድሞች፣ ለማንኛውም ብዙ አበዛሁባችሁ። በቃ ካለው ነገር ከጭንቀቱም አንጻር ያው ስናገረው ስለሚወጣልኝ ነው። እህት ወንድሞች ቅርታ አድርጉ። የእናንተ አስተያየት ለእኔ ወጌሻ ነው ማለት ትችላላችሁ ሀሳቤን ስካፍዬ የእናንተን ሀሳብ ስሰማ እኔ ብቻ አይደለሁም እንደዚህ መሆኖ የሚለውን ነገር ስለሚያጽናናኝ ተስፋዬ ናችሁ። በተረፈ ስላዳመጣችሁኝ፣ ጊዜያችሁን ስለምታጠፉ፣ አስተያየታችሁን ስለምትለግሱኝ ከልብ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ለዛሬው በዚህ እሰናበታለሁ ባይ